አላህ መቼ እንደፈጠረው እንዴት እንደተፈጠረ በምን እንደተፈጠረ ምን ያክል ግዙፍ መሆኑን እሱን ለማየት ሞክረናል። ይህን ማየታችን የሰው ልጅ መኖሪያ ነው እና መጀመሪያ አካባቢውን አውቀን መሆን አለበት። ስለ ሰው ልጅ ስናውቅ ስለ ሰው ልጅ ክብር፣ ስለ ሰው ልጅ ታላቅነት፣ ስለ ሰው ልጅ ሁኔታ የምንረዳው በዙሪያው ያሉትን ነገሮች ስናያቸው ነው ማለት ነው እና ስለዚህ ያው ወደዛ ወደ ሰው ልጅ ከመምጣታችን በፊት አካባቢ መግለጽ ስለነበረብን ነው። ወደ ዛሬው ፕሮግራማችን በምንመጣበት ጊዜ ስለ አደም አፈጣጠር እናያለን ማለት ነው። እንግዲህ የሰው ልጅ ያው የመጀመሪያ የሰው ልጅ አደም አባታችን አደም ናቸው፣ አለይሂ ሰላም የሰው ልጅ ተምሳሌት ናቸው ማለት የእሳቸው አፈጣጠር የሰው ልጅ አፈጣጠር ነው፣ አባት ስለሆኑ ማለት ነው። ስለዚህ እንዴት ነው የተፈጠረው የሰው ልጅ? ሌሎች እንደሚሉት የሰው ልጅ ከሌላ ፍጡር በኢቮሉሽን የመጣ ነው። ይሄንን እንግዲህ ያው ቁርአን እስልምና ይህንን ትክክል አይደለም ብሎ የሰው ልጅን አፈጣጠር በቁርአን አላህ ራሱ ገልጾልናል ማለት ነው። እንግዲህ የሰው ልጅ አባታችን አደም ሲፈጠሩ ከአፈር ነው የተፈጠሩት። በመጀመሪያ እንግዲህ አፈር ያው ቀድሞት ቀድሞት ምድር ስለተፈጠረ መነሻው የአደም መነሻ አፈር ነው ማለት ነው። አላሁ ሱብሐነሁ ወተዓላ መጀመሪያ ለመላኢካዎች ሰብስቦ በነገረው መሰረት ኢኒ ጃዒሉን ፊ ልአርዲ ከሊፋ ባለው መሰረት እንግዲህ ከሊፋ ምትክን ብለው ነው ዑለማዎች የሚፈስሩት በሁለት አገላለጽ ነው። ከሊፋ አንደኛው እስ በራሱ የሚተካካ በዘር የሚተካካ ሲሆን ወይንም ደግሞ ሌሎች ዑለማዎች በሚፈስሩበት ጊዜ ደግሞ አላህን የአላህን ትእዛዝ የሚተካ በምድር ላይ አላህን ወክሎ መልካምን የሚሰራ መጥፎን የሚያስወግድ ፍጡር ማለት ነው። የአላህ ምትክ ወይንም ደግሞ የአላህን ስራ ትዕዛዙን የሚያስፈጽም ወኪሉ ማለት ነው በዚህ ምድር ላይ ብለው የፈሰሩ ዑለማዎች አሉ። አንዱን እንወስድና የሰው ልጅ የአላህ ምትክ በምድር ላይ የአላህ ምትክ ባላህ ስም የሚሰራ ባላህ ስም የሚፈጽም ባላህ ስም የሚከለክል ሆኖ እንቀጥላለን ማለት ነው። ማለት ምድር ላይ የሰው ልጅ ኸሊፋ ነው። የአላህ ምትኩ ነው ወኪሉ ነው። አላህን ወክሎ ነው የሚሰራው። ለዚህ ሲባል ቢስሚላህ ሲጀምር ሲጓዝ፣ ቢስሚላህ ሲፈርድ፣ ቢስሚላህ ሁሉን ነገር ሲያደርግ በአላህ ስም፣ በአላህ ስም እያለ ይሰራል። ምክንያቱም አላህን ወክሎ ስለሆነ የሚሰራው እዚህ ምድር ላይ ያሁላቸውም እንደምታውቁት ፍርድ ቤት የተቀመጠ ዳኛ ቢስሚ ሻዕብ በህዝብ ስም ወይንም በመንግስት ስም ወይንም ደግሞ በእከሌ ስም ብሎ እንደሚጠራው ማለት ነው። ስለዚህ የሰው ልጅም እዚህ ምድር ላይ ሲኖር ነገሮችን የሚሰራው በአላህ ስም ነው አላህን ወክሎ ነው ማለት ነው። ስለዚህ እንዲህ ምትክል የሆን ነው። አላህ እንግዲህ የፈጠረው ይሄንም ፍጡር አላህ ሱብሐነሁ ወተዓላ በእጁ የፈጠረው ፍጡር ነው ሐቂቃ በእጁ ሲፍ ከመፍጠሩ በፊት መለኢካዎችን ወደ ምድር ልኳል። መለኢካን ከምድር ላይ ከተለያዩ ቦታዎች አፈርን እንዲያመጣለት ከምድር ላይ አፈርን ለማምጣት የተለያዩ መላኢኮችን ልኳል። በመጨረሻ ግን ያው አንዱ ከምድር ላይ ቆንጥሮ ከሜዳው፣ ከተራራው፣ ከቀዩ፣ ከነጩ፣ ከጥቁሩና ከቢጫው አድርጎ ከተለያዩ ቦታዎች ላይ ቆንጥሮ አፈርን አላሁ Subhanahu Wa Ta'ala ዘንዶ በመውሰድ አላህ እንግዲህ ይህንን ሰው የሚባለውን ፍጡር ለመፍጠር መነሻ ሆኗል ማለት ነው። ያው አርሽ ተቀምጦበት አልካል ነው ውሃ ላይ በተወሰደ ውሃ እንግዲህ እዚህ አፈር ላይ ተጨመረበት ማለት ነው። በመጀመሪያ ከለቀሁ ሚን ቱራብ አላህ የሰውን ልጅ አደምን፣ ያው የሰው ልጅ ተምሳሌ ስለሆነ እሱ ከአፈር ፈጠረው። ይሄ ቁርአን የሚገልጽ ልን አገላለጽ ነው። ቁርአን ሰውን ከተለያየ ነገር ፈጠርኩት ብሎ የገለጸው አገላለጽ ምንም መለያየት የለውም ግን፣ ተናሱቅና መርሃላ ነው። በመጀመሪያ አላህ ከለቀሁ ሚን ቱራብ የኢሳና የአደም አፈጣጠር ይመሳሰላል። አላህ አደምን ከአፈር ፈጠረው ይለናል። በተለያዩ የቁርአን አያቶች አላህ አደምን ከአፈር እንደፈጠረው ገልጾልናል። ስለዚህ ያው አፈር የሰው ልጅ የመፈጠሪያ አንዱ ጥንቅር ነው ማለት ነው። ስለዚህ ከአርሽ ላይ ከተቀመጠበት ውሃ ላይ ከተወሰደ ውሃ ደግሞ ተጨምሮበት የአፈር ጋር ተቀይጦ ከጭቃ ደግሞ ፈጠርኩት ይለናል። አላሁ ሱብሃነሁ ወተዓላ ወበደአ ኸልቀል ኢንሳን ሚንጤን የሰውን አፈጣጠር ከጭቃ እየጀመረ ነው ይለናል። አላሁ ሱብሃነሁ ወተዓላ እውነት ነው። አው ያ አፈር ከአዋሃ ጋ ተቀይጦ ጭቃ ሆኖ የተፈጠረ ነው ማለት ነው። ከዛ በኋላ በሌላ ቦታ ደግሞ አላሁ ሱብሃነሁ ወተዓላ ሶስተኛ አፈጣጠሩን ወይም መርሃላውን ይነግረናል። እኛ ከተያያዥ ጭቃ ፈጠር ነው ይለናል። በሷፋት ላይ ኢና ኸለቅናሁም ሚን ጢኒን ላዚብ ይለናል። እኛ ከተያያዥ ጭቃ ፈጠር ናቸው ይላል። እና አሁን ደግሞ ያ ውሃ የተጨመረበት አፈር ጭቃ ሆኖ ከጭቃ በኋላ ደግሞ የሚጣበቅ ጭቃ ሆነ ማለት ነው። በሌላ ቦታ የሰውን ልጅ ፈጠር ነው ሲል አላህ

ፈጠር ነው ይላል አላ ስብን ወተላ። ሌላው ደግሞ በሌላ ቦታ ደግሞ አላ ስብን ወተላ እንደዚሁ ይነግረናል። ምን ብለው ከጥቁርና ከተለወጠ ጭቃ የሰው ልጅ ፈጠር ነው ይላል። ስለዚህ የሰው ልጅ አሁንም ከጥቁርና ከተለወጠ ሽታው ከተለወጠ፣ ከለሩ ከተለወጠ ጭቃ እንደፈጠረው ይነግረናል። ከዚያ በኋላ ደግሞ ምን ይለናል አላህ ስብሃን ወተዓላ፣ ሚን ሶልሷሊን ከልፈኻር። እንደዚህ ደግሞ እንደ ሸክላ ድምፅ ማሰማት እስኪጀምር ድረስ ቆይቶ ደርቆ ማለት ነው፣ ደርቆ የአጭቃው ደርቆ እንደ ሸክላ ሰውን ከሚጨለጨል ጭቃ ፈጠር ነው ይለ አላህ ስብሃን ወተዓላ። ያ ማለት ያ ጭቃ ደርቆ ሲነኩት ወይም ሲነኩት እንደ ሸክላ ድምፅ በሚያሰማ መልኩ ሲሆን ፈጠር ነው ይለ አላህ ሱብሃነሁ ወተዓላ። እንግዲህ የሰው ልጅ የተፈጠረባቸው ሂደቶች ወይም ደረጃዎች መርሃላዎች ናቸው ማለት ነው እነዚህ። ስለዚህ በሁሉም መርሃላዎች አላህ በቁርአን ውስጥ የሰው ልጅ አፈጣጠር ገልጸውልናል ማለት ነው። ከአፈር ተፈጠረ ሲለን ከአፈር መፈጠሩ እርግጥ ነው። ከጭቃ ተፈጠረ ሲለን ከጭቃ መፈጠሩ እርግጥ ነው። እንደዚሁ ደግሞ ከሚያያዝ ከተያያዥ ጭቃ ፈጠር ነው ሲለንም እርግጥ ነው። ያ ጭቃ ቆይቶ የሚያያዝ ሲሆን ፈጠረን አላሁ ሱብሃነሁ ወተዓላ ከነጠረ ጭቃ ፈጠር ነው ይላል አላሁ ሱብሃነሁ ወተዓላ። አሁንም ደግሞ ያ ጭቃ በሚቆይበት ጊዜ ነጥሮ ከዛ እንደተፈጠር ነው የሚያመላክት ነው። ሌላው ደግሞ ሚን ሀመኢን መስኑን የሚለን ደግሞ በመቆየቱ ሽታውና ከለሩ በተለወጠ ከተለወጠ ጭቃ ፈጠር ነው ይላል። አሁንም ያም እርግጥ ነው፣ ከዛ የተፈጠር ነው። እንዲሁ ደግሞ በመጨረሻ ደግሞ ያ የተለወጠው ጭቃ ደርቆ ሲነኩት ድምፅ ሊያሰማ በሚችል መልኩ ሲደርስ የተፈጠረ መሆኑን የሚያሳይ ነግሮናል። እንደዚሁ ሚን ሶልሳሊን ከልፈካር ብሎ የገለጸልን ማለት ነው። እንግዲህ እነዚህን ካደረገ በኋላ ይሄ የአፈሩና የውሃው ፕሮሰስ ነው የተፈጠረበት። እስካሁን ድረስ ግን ሌላ ነገር አልተጨመረበትም። አሁንም ምን ይላል አላሁ ስብሀነሁ ወተዓላ፣ ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን ይላል። አሁን ደግሞ ምን አደረገው? ያንን አስተካክሎ ሰው በሚመስል መልኩ ቅርጽ ቀረጸው ማለት ነው አላሁ ስብሀነሁ ወተዓላ። ስለዚህ ልክ እነዚህን ነገሮች ከገለጸልን በኋላ አስተካክሎታል፣ አሳምሮታል ማለት ነው። አሳምሮታል ቀርጾታል ማለት ነው አላሁ ስብሀነሁ ወተዓላ። ስለዚህ አሁን በመጀመሪያ ከአፈር ከውሃ ከጭቃ እንዲሁ ከደረቀ ጭቃ ከነጠረ ጭቃ ከሸተተና ከተለወጠ ጭቃ እንዲሁ ደግሞ ድርቅ ሲል ደግሞ ልክ እንደ ሸክላ ሲነኩት በሚንኳኳ ድምፅ የሚያሰማ ሆኖ አስተካከል ነውና የሰውን ልጅ በዚህም መልኩ እንግዲህ ሩህ ከመነፋቱ በፊት አስተካክሎ ቀርጾ አስቀመጠው አላሁ ሱብሃነሁ ወተዓላ። እሱን ካስቀመጠው በኋላ ደግሞ መላይካዎች ያዩት ነበርና በጣም ያሳስባቸው ነበር፣ ያስጨንቃቸው ነበር። ሀቂቃ ምን ሊከሰት ይችላል? በጣም ግዙፍ ነው። ርዝመቱ ወደ ስልሳ እንትን ነው ክንድ ነው። እንዲሁ ግዙፍ ፍጡር ነው እና በሚያዩት ጊዜ በጣም ይጨነቁ ነበር ማለት ምንድን ነው። ምን ሊፈጠር ነው? አላህ ስብሐነ ወተዓላ ብለው ማለት ነው። ካሁን በፊት ምንም እንኳ ሰውን በምድር ምትክ አደርጋለሁ ብሎ ቢነግራቸውም እንኳ ባዩት ነገር ግን ይጨነቁ ነበር እና አብሯቸው ግን የነበረው ኢብሊስ አብሯቸው የነበረው ኢብሊስ እሱም አብሮ ይጨነቅ ነበር። ግን ይህን ጭንቀት የሚያፈርስለት ወይም ደግሞ ይህን ጭንቀት የሚያባረርለት የተለያዩ ነገሮች ይሞክር ነበር እና ይጎበኘው ነበር፣ በየጊዜው ያየው ነበር እና የተለያዩ በሆዱ ገብቶ ማለት ነው ይወጣ ነበር እና የተለያዩ ነገሮችን ያየው ነበር። ከዛም መላኢካዎቻችን አትስጉ አትስጉ አጅወፍ ነው ማለት፣ ሆዱ ባዶ ነው። ስለዚህ ይሄ ሆዱ ባዶ ደግሞ ትግል አይችልም፣ ይሸነፋል። ተሸናፊ ነው የሚታለን ነው። ስለዚህ አትጨነቁ እያለ እነሱን እያበረታታ ይመስል ነበር። ማለት እሱ ነው የተጨነቀው፣ ግን ከነሱ የበለጠ ማለት ነው። ስለዚህ እሱን እንደዚህ አይቶ ብዙ ጊዜያቶች ከቆየ በኋላ አላሁ ስብሃነሁ ወተዓላ ሩህ ነፋበት አደም ላይ ማለት ነው እንግዲህ ሩሑን በሚነፋበት ጊዜ ይሄ የመጨረሻው እንትን ነበር፣ ፕሮሰስ ነበር አደምን ለመፍጠር ማለት ነው። ሩህ በሚነፋበት ጊዜ አላሁ ሱብሃነሁ ወተዓላ ከራሱ ነበር ሩሁ መግባት የጀመረውና በራሱ ሩሑን በሚያስገባበት ጊዜ አላሁ ሱብሃነሁ ወተዓላ አይኑን ገለጠ። የሚያው ነገር ጥሩ ጥሩ ነገሮች ነበረ። የጀነት ፊማሮችን ነው የተለያዩ አዘርቶችን ነው ነገና በሚያይበት ጊዜ ከዛ ደግሞ ሩሁ ወደ ውስጥ እየገባ ወደ አፍንጫ ውስጥ ሲደርስ አነጠሰው። ባነጠሰው ጊዜ ቁል አልሐምዱሊላህ አሉት መላይካዎች። አልሐምዱሊላህ በላሉት የመጀመሪያ የሆነውን የሰው ልጅ የመጀመሪያ ንግግር አልሐምዱሊላህ የሚለውን ተናገረ። አልሐምዱሊላህ በሚልበት ጊዜ አነጥሷልና አላሁ ሱብሓነሁ ወተዓላ ረሒመከ ረቡክ ጌታህ ይማርህ ብሎ ደግሞ አላሁ ሱብሓነሁ ወተዓላ ዶዓ ወይም ደግሞ አላህ ረሕመቱን እንዲያዘንብበት ራሱ አደረገው ማለት ነው። ይሄንን ከዛ በኋላ ያው አደም ሩሁ እየወረደ ወደ ሆዱ በሚደርስበት ጊዜ ለመነሳት ሞከረ። ማለት ሩሁ ገና እስከ ታች ድረስ አልወረደም፣ ግን ለመነሳት ሞከረ እና ይሄ በጣም የሰው ልጅ ቸኳላና ፈጣን እንደነበረ የሚያሳይ ነው እና ልክ ሩሁ ተገብቶለት እንደተጨረሰ አላህ ሱብሃነሁ ወተዓላ ፈኢዛ ተ ሰወይቱ ነፈኽቱ ፊሂ ሚን ሩሒ ፈቃዑ ለሁ ሳጅዲን ባለው መሰረት እነዛ ፍጡሮች ማለት መላይካዎች ለሱ ስጁድ ወረዱለት። ገረመው፣ እነዚህ ፍጡሮች ለሱ ስጁድ እየወረዱለት ሲያይ እንዴት እንደዚህ ወረዱ ብሎ ማለት ነው። ከነዚህ ውስጥ ግን አንዱ ስጁድ አልወረደም። ይህም አካል እንትን ብሎታል አስገርሞታል ሀቂቃ። ምክንያቱም እነዚህ ሁሉ ውብ ፍጡር በሚወርዱበት ጊዜ እሱ ደግሞ ለሱ ሱጁድ አለማድረጉ ገርሞታል። እነዚህ ያው አላህ ባላቸው ባዘዛቸው መሰረት የአላህን ትእዛዝ አስፈጸሙ። ግን ያ የቆመው አካል ሱጁድ ያላደረገው አካል ከአላህ ጋር ያደረገውን ቃለ ምልልስ ወይም ውይይት አደም ይሰማ ነበር እና አላሁ ሱብሓነሁ ወተዓላ ለምንድን ነው ስጁድ ውረዱለት ብዬ ካዘዝኩኝ በኋላ ስጁድ ያልወረድከው? ማ መናዓከ አንተስጁደ ሊማ አመርቱክ ብሎ አላሁ ሱብሓነሁ ወተዓላ ኢብሊስን በጠየቀው ጊዜ እሱ ደግሞ ያቀረበው ምክንያት ያው እኔ የተፈጠርኩት ከእሳት ነው፣ እሱ የተፈጠረው ደግሞ ከጭቃ ነው። ስለዚህ ከጭቃ ለተፈጠረ አካል እኔ የተሻልኩ ስለሆነ አልወርድም ብሎ ነው የመለሰለት። እና ይሄ የመጀመሪያው አላሁ ስብሃነወተዓላ የተወነጀለበት ወንጀል ነው ማለት ነው። በሰማይ ቤት የመጀመሪያው ወንጀል ሆነ ማለት ነው። እንግዲህ ኢብሊስ ስጁድ ውረድ ተባለ ለአደም። እኔ ከሱ ስለምሻል ለሱ ስጁድ አላደርግለትም በማለት ለአላሁ ስብሃነወተዓላ የመለሰበት መልስ ነው ማለት ነው። ይሄ የመጀመሪያው በሰማይ ላይ አላህ የተወነጀለበት ወንጀል ነው። የአላህን ትእዛዝ አለመፈጸም ማለት ነው። ይሄ በጣም እጅግ በጣም ከባድ ወንጀል ነው። ከዚህ በኋላ ያሳያቸውም የተለያዩ ባህሪያቶች አሉ። ለምሳሌ እኔ ከሱ እሻላለሁኝ ማለት ኩራት ነው። ኩራት ደግሞ እጅግ በጣም አላ የሚጠላው ወንጀል ነው። ሁለቱ ነገሮች አላህ የተወነጀለባቸው ውንጀላዎች ናቸው። ትእዛዝ አለመፈጸምና እንዲሁ ደግሞ ኩራት ማለት ነው። ከዛ በኋላ ከኢብሊስ ጋር የተለያዩ ቃለምልልሶች አደረጉ። አላሁ ስብሃነ ወተዓላ ይህን ትእዛዝ ስላልፈጸመለትና ስለኮራ እንግዲህ አንተ በቃ ከዚህ ከአሁን ካለህበት ቦታ ላይ ከዚህ እኔ እኔ ራህመት ውስጥ ከነበርክበት ቦታ ላይ ተባረሃ አለው አላሁ ስብሃነ ወተዓላ እና አባረረው ማለት ነው። እና ከመባረሩ በፊት ግን እሱ እንግዲያ በዚህ ጉዳይ እኔ ከተባረርኩኝ ዘንዳ የእሱን የልጅ ልጆች ያው እንግዲህ አደም እንደሚወልድ እንደሚዋለድ በምድር ላይ እንደሚኖር ኢብሊስም ያውቅ ነበር ማለት ነው። እና የእሱን የልጅ ልጆች መንገዳቸው ላይ ይቀመጣለሁኝ። የተለያዩ ነገሮችን እያሳመርኩኝ ወሰውሰዋለሁኝ ወሰውሳቸዋለሁኝ አጠፋበታለሁኝ እኔሄ ከደረሰብኝ ዘንዳ በማለት ዛተ። አላሁ ሱብሐነሁ ወተዓላም የመጀመሪያ የጠየቀው ጥያቄ ኢብሊስ አቁየኝ እኔ እነሱን ለማሳሳት ጊዜ ያስፈልገኛል፣ ና አቁየኝ ብሎ ነበር እና አላሁ ስብሃነሁ ወተዓላ እስከ የውመልቅያማ ወይም እስከሚቀሰቀሱበት ጊዜ ሳይሆን እስከታወቀው ድረስ ጊዜ ድረስ ትቆያለክ በማለት አላህ ያው የሚቆይበትን ጊዜ ያሳወቀው ማለት ነው። ግን እነዛ የዛታቸውን ነገሮች እንደሚፈጽም ዝቶ ነው እንግዲህ ከዛ ከአላህ ረህመት ከነበረበት ሁኔታ የወጣው ማለት ነው። ይሄን ሁሉ ውይይት አደም ይመለከት ነበር እና እንግዲህ የመጀመሪያው የአደም ጠላት በምን እንደጠላው ባያውቅም አደም ግን አደምን የጠላው ጠላት እንዳለ አደም በአይኑ አስተውሏል ማለት ነው። በኢብሊስና በአላሁ ሱብሓነሁ ወተዓላ መካከል ያው ውይይት ተደርጓል። ካሁን በፊት ደግሞ በመለይካና በአላህ መካከል ውይይት ሊደረግ አይችልም ብለን ነበረ ታስታውሱ ከሆነ ማለት በመላኢካና በአላህ መካከል ውይይት የማይደረገው በአንድ አላህ በወሰነው ጉዳይ ላይ መላኢካዎች ያለን ትእዘዝ መቀበል መቀበልና አላህ የከለከለውን መከልከል ብቻ ነው። እንትናቸው ጅኖች ወይም ደግሞ ኢብሊስ የተፈጠረበት ጅን ደግሞ የሚያዘውን ነገር የመፈጸምና ያለመፈጸም እክትያር ወይም ምርጫ ተሰጥቷቸዋልና አልፈጽምም ብለው ባለበት ጊዜ እክትያር ስላለው ማለት ነው ይሄ አላህ ሲፈጥሮ የሰጠው ምርጫ ስለነበረ እሱ ያለውን ነገር የሚለውን ነገር ሲሳሳትም በምርጫው ነው እና የተሳሳተ የነበረው ያንን ነገር የማድመጥ እና አላሁ ሱብሓነሁ ወተዓላ ማስተላለፍ የፈለገውን ነገር ማዘዝ የፈለገውን ነገር የእሱን መልስ ማዳመጡ ተገቢ ነበር። ምክንያቱም በግድ አልነበረም የሚታዘዘውና በግድ በአእምሩ እክትያሪ ወይም ደግሞ አእምሩ የአላሁ ሱብሓነሁ ወተዓላ ትእዛዝ ተክሊፍ ስለሆነ ለጅንና ለኢብሊስ ተክሊፍ ስለነበረ ያን ተክሊፍ የሚሰራ የማይሰራ የሆነ መስራት አለመስራት የሱ ምርጫ ስለነበር ለዛ ነው የተወያዩት። ከዛኛው የተለየው ይሄ ነው ማለት ነው። ስለዚህ እንደዚህ ባደረጉት ውይይት አደም ያንን ሰምቶ ነበርና ይህንን በዚህ ተገድሞ ሳለ አላሁ ሱብሓነሁ ወተዓላ አደምን ወደ መላኢካዎች እንዲሄድና ሰላምታ እንዲያቀርብላቸው አዘዘው አደምን። አደምም ወደ መላእክቶች በመሄድ አሰላሙ አሌይኩም አላቸው። መላእክቶችም ወአለይኩም ሰላም ወረህመቱላሂ በማለት መለሱለት፣ እና በአደምና በመላእክቶች መካከል እንግዲህ አላቃ ተጀመረ ማለት ነው። በአደምና በመላእካ መካከል ያለው አላቃ ጎለበተ። መላእክቶች ያው እነሱ በዙሪያው አሉ። ያው መላእክቶች የታዘዙትን የሚፈጽሙት ሁሌ በስራ ላይ ናቸው። ሱጁድ የሚወርደው ሱጁድ የሚያጎነብሰው ማጎንበስ ዚክር የሚያደርገው ዚክር የተሰጣቸውን ነገር ይፈጽማሉ። እና እንደዚሁ እየፈጸሙ እያለ አላሁ ስብሓነሁ ወተዓላ አደምን የሰውነት መለያ የሆነውን ዒልም ሊያስተምረው ፈለገና አደምን አስተማረው። ወዓለመ ልአደመ አስማአ ኩላሃ አላህ ለአደም ስሞችን አስተማረው። አሁን መማር የሚለውን ነገር እንግዲህ ከሰው ነው የሚጀምረው፣ ማለት ነው። ምክንያቱም መላኢካዎች የታዘዙትን ፈጻሚ፣ የተከለከሉትን ተከልካዮች ናቸው እና እነሱ አሁን፣ ይሄ ዕልም የተለየ ዕልም ነው። ሰው የተለየበት ነገር ነው ማለት ነው። ስለዚህ አደም ወዓለመ አደመ አስማ ኩለሃ አላሁ ስብሓነሁ ወተዓላ አደምን ስሞችን አስተማረው። ስም ማለት እዚህ ጋር መጠሪያውን ብቻ ሳይሆን የመጠሪያውን ነገር ምንነትም ማለት ነው። ለምሳሌ አንድ ስም የሚገልጸው ለምሳሌ ውሃ ከሆነ ውሃ የሚጠጣ ሰው የሚጠጣው አዝእርት የሚጠጣው የሚታጠቡበት፣ እንዲሁ የተለያዩ ነገር የሚደረግበት ነገር መሆኑን መግለጫ ነው ውሃ የሚለው ስም ማለት ነው። ስለዚህ አደምንም ስሞችን በሚያስተምርበት ጊዜ ከስሞቹ በስተጀርባ ያሉትን ነገሮችም ሁሉ አስተማረው ማለት ነው። ለምሳሌ አንድን እንስሳ አንበሳ ብሎ ሲነግረው አንበሳ ምን እንደሆነ ስለ አንበሳ ምንነት ስለ ሁሉን ነገር ያውቃል ማለት ነውና እና አላህ ስብሀነወ ተዓላ አደምን ይህን አስተማረው፣ ሁሉን ነገር ወዐለመ አደመ ልአስማ ኩልሃ ሁሉንም ስሞች አስተማሩ። በምድር ላይ የሚኖር ምድርን የሚያሳምር በምድር ላይ አላህን የሚገዛ ፍጡር በመሆኑ ሰው፣ ስለዚህ እነዚህ ዕልሞች አስፈላጊ ነበሩ ለሱና እና ምድር ላይ በሚመጣበት ጊዜ አዲስ አይሆኑበትም ሁሉን ነገር አውቆ እያዘጋጀው ነው ማለት ነው። አላህ ሱብሃነሁ ወተዓላ ይሄ ደግሞ ኢልም ከመላይካዎች የተለየበት ነገር ነው ማለት ነው። የሰው ልጅ ማለት አላህ ያስተማረው ትምህርት እና ይህን ካስተማረው በኋላ ወዐለመ አደመል አስማአ ኩለሃ ሱመ ዐረደሁም ዐለል መላኢካ እነዛን ስሞች መላይካዎችን ጋ አመጣቸውና አንቢኡኒ ቢአስማኢህም እነዚህን ስሞች ንገሩኝ አላቸው። እነዚህን ስሞች ንገሩኝ ሲላቸው መላይካዎች ካሁን በፊት የነበራቸው እውቀት ይህን የሚያስረዳ ስላልነበረ ከዛ እነሱ ቃሉ ላ ዕልመ ለና ኢላ ማ አለምተና አንተ ያስተማርከን እንጂ ሌላ እውቀት የለንም፣ ስለዚህ አናውቅም ብለው ለአላሁ ስብሃነ ወተዓላ መለሱለት። ከዛ በኋላ ያው አላሁ ስብሃነ ወተዓላ አደምን እንዲነግራቸው ነገረው። ፈቃለ አንቢእሁም ቢአስማኢህም ፈለማ አንበአሁም አላሁ ስብሀነ ወተዓላ ማለት እንግዲህ አደም እንዲነግራቸው አዘዘው። አደም እንዲነግራቸው ያስተማረውን፣ ፈለማ አንበአሁም ቋለ አለም አቁለኩም ኢኒ አዕለሙ ማ ላተዕለሙን እኔ እናንተ የማታውቁትን አውቃለሁ አላልኳቸውም እንዴ አላቸው አላሁ ስብሀነ ወተዓላ። ስለዚህ አደም ሁሉንም የተማረውን ስሞች ነገራቸው። መላኢካዎችም ይሄንን በማወቁ ገረማቸው ሀቂቃ ተደነቁ። ምክንያቱም እነሱ አያውቁም ይሄንን ነገር እሱ ግን ከነሱ የተሻለና የበለጠ መሆኑን የሚያሳይ በመሆኑ ተደነቁ። አላህም ደግሞ እኔ ከአሁን በፊት ሰውን ምድር ላይ ኸሊፋ አደርጋለሁኝ ብዬ ስፈጠር እፈጥራለሁኝ ስላችሁ እኔ አዕለሙ ማላት አዕለሙን ብያችሁ አልነበረም ወይ ያ ያኔ እናንተ የጠየቃችሁኝ ወይም ደግሞ የነገራችሁኝ ነገር ስለዚህ ማለት ይሄን አውቅ ስለነበረ ነው ለእናንተ እንዲ ያልኳቸው፣ ብሎ አላሁ ስብሃነሁ ወተዓላ ነገራቸው ማለት ነው። አደም ይሄን ሲማር በመጀመሪያ አላሁ ስብሃነሁ ወተዓላ ከሊፋ ማድረጉ ምድር ላይ እሱን፣ በኋላ ላይ ደግሞ በእጁ አላሁ ስብሃነሁ ወተዓላ ከለቅቱ ቤደይ ብሏል በእጁ የፈጠረው ፍጡሩ መሆኑ፣ ከዛም መላኢካዎችን ደግሞ ለሱ ሱጁድ ያወረደለት፣ ለሱ ክብር ሲባል ሱጁድ ያወረደለት መሆኑ የተለያዩ አስማዎችን የተለያዩ ነገሮችን ደግሞ ለእሱ ማስተማሩ እነዚህ ሁሉ ከሌሎች ፍጡራን የሚለዩት የሰው ልጅ የሚያበልጥበት፣ አላህ ወለቀድ ከረምና በኒ አደም የሰው ልጅ አብልጠነዋል ብለዋል። እውነት ነው። የሰው ልጅ ከሌሎች ፍጡራን ሀታ ከመላይካ ያልተሰጡትን ነገር የተሰጠበት ሁኔታ ነው ማለት ነው። እነዚህ ነገሮች አላሁ ስብሃነ ወተዓላ በዚህ ምድር ላይ የሱ ወኪል አድርጎታል። አላሁ ስብሃነሁ ወተዓላ በእጁ ፈጥሮታል። አላሁ ስብሓንሁ ወተዓላ መላይካዎችን ስጁድ አስወርዶለታል። ስጁድ አልወርድም ያለውን አባሮለታል ለእሱ ክብር ሲል። ከዚያም ደግሞ በምድር ላይ የሚጠቀምባቸውንና ሰማይ ላይ እስካለም ድረስ የሚጠቀምባቸውን ስሞች ከሌሎች በተለየ አስተምሮታል አላሁ ስብሓንሁ ወተዓላ። እንግዲህ ይሄ እነዚህ የሰው ልጅ ከሌሎች ነገሮች የሚያስበልጡት የክብር ማዕረጎቹ ናቸው ማለት ነው፣ አልቆ ማለት ነው። ተፈጠረው በዛ በተፈጠረበት ሁኔታ ሳለ አንድ ቀን አንድ ቀን ተኝቶ ሳለ እንግዲህ ያው አደም ከመላእክቶች ጋር ነው የሚኖረው። መላእክቶች የተለያየ ስራ አላቸውና የተለያየውን ስራቸውን እየሰሩ እያለ እሱ ትንሽ ብቸኝነት፣ ምክንያቱም እንደነሱ ክንፍ የለውም አይበርም። ስለዚህ ባለበት ሁኔታ አረፍ እንዳለ የሰው ልጅ ተኛል። ልክ ሲነቃ ካጠገቡ የተለየ ፍጡር አየ፣ ደነገጠ። ስተኛ እዚህ ነበር ሾ ያላት አይ፣ አልነበርኩም ስለዚህ የኔ ተንቼ ነው የመጣሽው ማለት ነው አላት። አዎ አለችው። ለምን መጣሽ ሲላት ሊተስኩነ ኢለየ እኔ ጋር እኔ ላይ እንድትኖር በእኔ ውስጥ እንድትኖር ነው አለችው። ከዛ እሱ ያው አጽናኝ አገኘሁኝ ብሎ በጣም ደስ አለው። ብቻኝ ነበርኩኝ ብቸኝነቱ ጨንቆኝ ነበር ብሎ በጣም ደስ አለው እና በዚህ ሁኔታ እያለ መለይከዎች መጡና መላኢካዎች መጡና ማናት አሉት። ምክንያቱም ከዛ በፊት እሱ ብቻ ነው የነበረውና ሌላ ፍጡር ከአጠገቡ ሲያዩ ማናት ሲሉት ሀዋ ነች፣ አላቸውና፣ ሀዋ እንዴት አልካት ብለው በሚጠይቁበት ጊዜ ያው አደም ስሞችን ተምሯል፣ ምን ስም ለምን እንደሚሰጥ ምን ትርጓሜ እንዳለው ስለሚያውቅ ሀዋ ናት ሲላቸው፣ እኔ የተፈጠርኩት ህይወት ከሌለው ነገር ነው፣ ከእኔ ደግሞ ህይወት ካለኝ አላህ ህይወት ከሰጠኝ ውስጥ ደግሞ ስለተፈጠረች እሷ ሀዋ አልኳት አላቸው። እንግዲህ በዚህ ሁኔታ እየኖሩ እያለ ነው አደምና ሀዋ ወደ ጀነት እንዲገቡ ያደረጋቸው ማለት ነው። ስለዚህ አደምና ሀዋ ከተፈጠሩበት ሁኔታ ወይም ቦታ ወጥተው ወደ ጀነት እንዲገቡ አደረጋቸው፣ ሁለቱ ተያይዘው ማለት ነው። እንግዲህ ለዛሬ እዚ ጋ እናቆመውና በሚቀጥለው ሌሎችን አደም ጀነት ውስጥ ሆኖ ያለውን ህይወቱን